የዜጎቹ አዲሱ ፈራሚ ራያን አይትኑሪ አይትኑሪ በፈረንሳይ ዋና ከተማ ፓሪስ ከተማ ዳርቻ በምትገኘው ሞንትሪሎል እንደ አውሮፓውያኑ አቆጣጠር ሰኔ 6 ቀን 2001 ነው ውልደቱ። ገና የ8 ዓመት ታዳጊ ያለ የኤኤስ ቫልቬርዴድ ፎንተና የወጣቶች አካዳሚን ተቀላቅሎ በዚያ ለ3 ዓመታት ቆይቷል። እስከ 12 ዓመቱ ድረስ በ10 ቁጥር ቦታ ላይ ተጫውቷል። ነገር ግን ወደ ግራ ተከላካይነት እንዲቀየር ሲጠየቅ ባገኘው አጋጣሚ ቦታው ላይ ያለውን ክፍተት በመሙላት ተፈጥሯዊ የማጥቃት ብቃቱን፣ ፍጥነቱና የእግር ኳስ ችሎታውን ተጠቅሞ ለቦታ የተሻለ ውጤት ማምጣት ችሏል። ተከላካዩ የመጀመሪያውን ፕሮፌሽናል ኮንትራቱን የፈረመው የ16 ዓመት ታዳጊ ያለ ሲሆን ወደ ሊግ አንድ ክለብ አንጀርስ ከልጅነቱ ፓሪስ እግር ኳስ ክለብን ተቀላቅሏል። የመጀመሪያ ጨዋታውን እንደ አውሮፓውያኑ በነሐሴ 2018 ለአንጀርስ በፓሪክ ዴ ፕሬንስ ላይ በፒስጂ ላይ አደረገ። በወቅቱ ከነበሩት ከዋነኞቹ ኮከቦች ኔይማር እና ኪሊያን መባፔ ጋር ተወዳድሮም ነበር። እርሱ ፈጽሞ የማይረሳው ጊዜ ነው እና ፕሮፌሽናል እግር ኳስ ተጫዋች ለመሆን ላደረገው ጥረት ሁሉ ሽልማት ሲል ይገልጸዋል። በጣም ደስተኛ ነበርኩ እና ኩራት የሚሰማኝ ነበረ፣ ምክንያቱም በወጣትነቴ ፕሮፌሽናል እግር ኳስ ተጫዋች ለመሆን የከፈልኩት መስዋዕትነት ሁሉ ፍሬያማ ነበር ይላል። ቤተሰቦቼ በቴሌቪዥን ሲመለከቱኝ፣ በተለይ ለእናቴ በጣም ስሜታዊ ነበር። በዚህም በጣም ኮራለሁ። በ19 ዓመቱ ራያን በ2021 ቀሪ የውድድር ዘመን ታዳጊውን በውሰት የወሰደው የእንግሊዙ ክለብ ወልቨርሃምፕተን ዋንድረርስ ሆነ። አምስት የውድድር ዘመናትም በሞኔሌክስ አሳለፈ። የ24ት ዓመቱ ተከላካይ በወልቭስ አምስት የውድድር ዘመናትን ሲያሳልፍ 135 የፕሪምየር ሊግ ጨዋታዎችን አድርጎ 9 ጎሎችን በማስቆጠር 11 ለጎል የሚሆኑ ኳሶችን አመቻችቷል። ከአምስት ዓመታት የወልቭስ ቆይታ በኋላ ከሰሞኑ ኢትሃድ የደረሰው ኑሪ በ31 ሚሊዮን ፓውንድ እስከ 2030 ክረምት ድረስ በማንቸስተር ሲቲ የሚያቆየውን የአምስት ዓመት ኮንትራት ፈርሟል። አይት ኑሪ ከፊርማው በኋላ እንዲህ አለ። ማንቸስተር ሲቲን በመቀላቀል ደስተኛ ነኝ፣ ክብር ይሰማኛል። ሲቲ በዓለም ላይ ካሉ ትልልቅ ክለቦች መካከል አንዱ ሲሆን ለክለቡ የመጫወት ልሜም እውን ሆኗል። በተጨማሪም ከፔፕና ከአሰልጣኝ ቡድኑ ጋር በመስራት እና በመማማር እንደዚህ አይነት ዓለም አቀፍ ደረጃ ካላቸው የተጫዋቾች ቡድን ጋር ለመጫወት በመምጣቴም ደስተኛ ነኝ አለ። የማንቸስተር ሲቲ እግር ኳስ ዳይሬክተር ሁጎ ቪያና ታዲያ ራያን እንደ ክለብ ለረጅም ጊዜ በቅርብ ስንከታተል የቆየነው ተጫዋች ነው አሉ። እኛም በመቀላቀሉ በጣም ተደስተናል። ቀድሞውንም ከፍተኛ የፕሪምየር ሊግ ልምድ ያለው ተጫዋች ሲሆን በአልጄሪያን ብቃቱን በ ዓለም አቀፍ ደረጃ አሳይቷል። በቡድናችንም ውስጥ ጥሩ ተጫዋች እንደሚሆንና ከፔፕና ከአሰልጣኝ ቡድኑ ጋር አብሮ በመስራት ጨዋታውን የበለጠ ለማሳደግ እንደሚረዳ ደግሞ እርግጠኞች ነን አሉ። ፔፕ ጋርዲዮላ ቡድኑን እንደ አዲስ የመገንባት ሂደት በቀጠለበት ወቅት የሲቲ የመጀመሪያ የክረምት ፈራሚ ሆኖ ኢትሃድ የደረሰው አልጄሪያዊው አይት ኑሪ በእንግሊዝ መጀመሪያ ላይ አዲስ ቋንቋ መማር ፈታኝ ሆኖበት እንደነበረ ነገር ግን የበለጠ አቀላጥፎ ለመናገር የነበረው ተነሳሽነትና ቁርጠኝነት ብዙ ዋጋ እንዳስገኘለት ይናገራል። ከእንግሊዛውያን ጋር ስትነጋገር አንዳንድ ቃላትን መማር ቀላል ይሆንልሃል እና አሁን የበለጠ የራስ መተማመን ስሜት ይሰማኛል። እንግሊዘኛን ለማሻሻል እሞክራለሁ እና ለምሳሌ በመልበሻ ክፍል ውስጥ ፈረንሳይኛ አልናገርም። የተቻለኝን ለማድረግ እንግሊዘኛን ለማሻሻል ጥረት አድርጋለሁ ብሏል። የቀድሞ የሪያል ማድሪድ ኮከብ ማርሴሎ የአይት ኖሪ ጀግናው ነው። ከታዳጊነቴ ጀምሮ ብዙ ጊዜ በሪያል ማድሪድ ቤት ማርሴሎን እመለከት ነበር ሲል አዲሱ የዜጎቹ ፈራሚ ተናግሯል። ለእኔ የዘመናችን ምርጡ የግራ ተከላካይ ነው። በጣም ጥሩና ቴክኒካል ነው። በኳስ ብዙ ችሎ ቦታ አለው። በጣም የማደንቀው ነው የምወደው አርአዬ የሆነ ተጫዋች ነው በማለት ይገልጸዋል። በእግር ኳስ ጉዞ ላይ አይት ኑሪ ስላሉት ሰዎች ሲናገር አባቴ ወይም ወንድሜ ላለሁ። ከልጅነቴ ጀምሮ በየቦታው ይከተሉ ነበር። ከቤት ውጭ ስጫወት አባቴና ወንድሜ ሁልጊዜ ይመጡ ነበር። ፕሮፌሽናል እንዲሆን ያበረታቱኛል፣ ምክርም ይሰጡኛል። አይት ኑሪ በ2024 2025 የውድድር ዘመን ለወልቭስ በተሰለፈባቸው ጨዋታዎች አምስት ግቦችን አስቆጥሯል። እንዲሁም ሰባት ለግብ የሚሆኑ ኳሶችን አመቻችቶ አቀብሏል። በሞኔልክስ ክለብ ብዙ አሲስቶችን አድርጓል። ምንም እንኳን ብዙ አስደናቂ የግል ችሎታዎች ቢኖሩትም አይት ኑሪ እኔ የግል ስኬትን ብቻ አልመለከትም። በጣም አስፈላጊው ነገር ቡድኑ ነው። ለቡድኑ ሁል ጊዜ ይሰራለሁ። ሁሉንም ነገር ለቡድኑ ሰጣለሁ። ምክንያቱም እርሱ በጣም አስፈላጊ ነገር ስለሆነ ሁሉንም ነገር ለቡድኑ፣ ለአሰልጣኙ፣ ለደጋፊዎች ስትሰጥ የራስን ጥሩ ጊዜዎች መመልከት ትችላለህ። በእግር ኳስ ውስጥ ብዙ ውጣውረዶች አሉ። ነገር ግን አይት ኑሪ በጥሩና በመጥፎ ጊዜ ውስጥ ሁሉ እኩል በሆነ መንገድ መቆየቱን ይናገራል። ጥሩ ጨዋታ ወይም መጥፎ ጨዋታ ካለኝ ያውነኝ ይላል። ጥሩ ጨዋታ ካለኝ ስለሌሎች ነገር አስባለሁ። ነገር ግን ከመጥፎ በኋላ ከአይምሮ ማጥፋት እፈልጋለሁ። ሻውረስ ረሶቼ ከስቴዲየም ስወጣ አጠፋዋለሁ። ከቤተሰቦቼ ጋር እነጋገራለሁ። እነርሱ በጣም ይረዱኛል። አንዳንድ ጊዜ በአስተሳሰባችሁ ከቤተሰብ ጋር መቀራረብ ጥሩ ነው። እነርሱ ከእግር ኳስ ውጭ ሌላ ነገር ሊናገሩ ይችላሉ። እንደ አውሮፓውያኑ በጥር 2023 ራያን አልጄሪያን በከፍተኛ ዓለም አቀፍ ደረጃ ለመወከል መረጠ። ከሶስት ወራት በኋላ በኒጀር ላይ የመጀመሪያውን ጨዋታ አድርጎ በማሸነፍ በ2023 የአፍሪካ ዋንጫ ቡድን ውስጥ መግባትም ቻለ። ከፈረንሳይ ወደ አልጄሪያ ስላደረገው ለውጥ እንዲህ ይላል። አልጄሪያ ስሬ ናት። ከትንሽነቴ ጀምሮ ሁል ጊዜም አልጄሪያ ነበርኩ። ቤት ውስጥ የምንናገረው አረበኛ ብቻ ነበር። ብሔራዊ ቡድኑን ከመቀላቀሌ በፊት ከኒጀር ጋር ለመጫወት እዚያ ኬርኩ ጊዜ ጀምሮ ነበር፣ ምክንያቱም እግር ኳሱ ስብስብ ስለነበረ ተመልሼ በመምጣቴ ደስተኛ ነኝ። አገሪቷ እንደገና በማየቴም ደስ ብሎኛል። በጣም ተለውጧል። አልጄሪያ ስሆን ሁልጊዜ ደስተኛ ነኝ። እዚያ እንደደረስኩ ስሜቴ ይቀየራል። ሰዎቹ ፈገግ ይላሉ፣ ተግባቢ ናቸው። ግሩም ነው። አልጄሪያ መወከሉ ለአየት ኑሪ ትልቅ የኩራት ምንጩ ነው። ብሔራዊ ቡድኑን ከመቀላቀለው በፊት ጉዳዩ እንዴት እንደሚሆን ጠንቅቅ ያውቃለሁ። ሁላችንም ይነስም ይብዛ አንድ አይነት ታሪክ አለን። እናም ሁሉም የተጀመረው በሰፈራችን ነው። ብሔራዊ ቡድኑ ቤተሰብ ብቻን ያማከለ ነው። ሁሉም በአንድ ላይ ይነጋገራል እና በመካከላችን ብዙ መከባበር አለ። ሊለማመዱትም ይገባል። ሊገለጽ የማይችል ነው ይላል። በ2024-2025 የፕሪምየር ሊግ የውድድር ዘመን ሁለተኛ አጋማሽ ላይ ወልብሶች አስደናቂ መነቃቃትን አሳልፈዋል። በመጋቢትና ሚያዚያ ውስጥ ባሉት ሳምንታት ውስጥ ስድስት ተከታታይ ድሎችን በማግኘታቸው የሞረት ጭንቀታቸውን እፎይ ብለው አሳልፈዋል። አይት ኑሪ በውድድር ውስጥ ካሉ ድንቅ ብቃት ካላቸው አንዱ ሲሆን በአጠቃላይ በወልብስ ቡድን ውስጥ በጋራ ብዙ አሲስቶችን በማስመዝገብ እና በፕሪምየር ሊግ ተከላካዮች መካከል ሁለተኛውን ደረጃ የያዘ ነበር። በውድድር ዘመኑ ከየትኛው የሚወልብስ ተጫዋች ብዙ ንክኪ ነበረው። ቴክኒካል ብቃቱ ችሎታውና ክህሎቱ በጠባብ ቦታዎች ላይ ኳሱን ወደ እግሩ እንዲጠጋ በማድረግና ከኳስ ጋር ያለው ችሎታ ቡድኑን ከፍ ለማድረግ ለማንቸስተር ሲቲ ለሚፈልጉት ቦታ ወሳኝ ተጫዋች አድርገዋል። የአይትኑሪ መምጣት ከማንቸስተር ሲቲ የተከላካይ ክፍል በግራ በኩል ትልቅ ፉክክር ይፈጥራል ተብሎ ይጠበቃል።